የምርህን ነው ወይ ዳኒ? ለምን ለምን እንደዚህ ሆንክ? መሰንዘር ሰለቸኝ እኮ አንቺ ቁጭ የለም መውጣት እንችላለን። ዳኒ እንደዚያ አትበለኝ። አትረብሽኝ። ሆቴን አትረብሽም፣ እሷንም አትረብሽም። እንኳን ለዚህ ቀን አበቃችሁ ሁለታችሁ። ለምን እንደመጣችሁ በእርግጥ የሚያወቃችሁ አይመስለኝም። ለምን ይመስልሻል? ምንም አልገመጥኩም። ከገለጥኩት በኋላ ማ ነገር ትገምቻለሽ። ያው ከገምተሽ አይደል። ኦኬ በቃ አትገናኝ፣ አትገናኝ፣ በቃ አትገናኝ። አብርሽ ግን ምንም የገመት አይመስልም። አሁን መጣልኝ እንደኛ እዚህ ጋር ኬኩ ፒንክ እና ምንድነው ወደ አረንጓዴ የሚያደላ አለ፣ እዚህ ጋር ሰማያዊና ፒንክ አለ። እየመሰለኝ ያለው ማለት ነው እኮ ጾታ ነው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 በጣም አስጸያፊ ነገር ነው እያደረግሽ ያለሽ፣ ሴት ልጅ እስከሆች ድረስ ማለት ነው። ከዚህ የጀመርኩበት ምክንያት አሁን እንግዲህ ማምሻውን የተለቀቀ ቪዲዮ ስላለ ያን ተንተርሽ መናገር ስለምፈልግ ነው። እናውቃለን፣ ድራማ ነው። ግን ድራማም ቢሆን ሊያስተምርም፣ ሊያስቅም ሊያዝናናም የሚችል ነገር የለውም። ዝሙት ነው፣ ቆሻሻ ነገር ነው። ነው በቃ እያልኩ ያለሁት እኔ ማለት ነው። በጣም ነው የሚያስጠላው እንደ እሱ ወንድ ልጅ ነው። አንቺ ግን ሴት ልጅ ነሽ። ነገ ምን እንደሚገልሽ አታውቂም። ባለትዳር ነሽ፣ ልጅ አለሽ። እኔ ግን ባልየው ራሱ በቆሙ እንደሞተ ነው የምቆጥረው፣ በህይወት ካለ ባልሽ ማለት ነው። ምክንያቱም በዚህ ልክ ወንድ ጋር ሄደሽ እንድትልቀሰካሽ ከፈቀደልሽ ገንዘብ ወዳድ እንጂ አንቺን አይወድሽ በፍጹም ማለት ነው። ወንድ ልጅ ሚስቱን የሚወድ ወንድ ልጅ የፈለገ ተአምር ብቶ ሌላ ጋር ሄዳ ከሌላ ወንድ ጋር በዚህ መልክ ቪዲዮ ብዙ አርቲስቶች ካያችሁ ሴት አርቲስቶች ትዳር ላይ ከገቡ በኋላ ወይ ትዳራቸው ይፈርሳል፣ ወይ ደግሞ አርታቸውን ያቆማሉ። ለምን ይመስላችኋል? የሚሰሩት ስራ የፊልም ሙያ ሲባል አብራችሁ መተኛት፣ መሳሳ፣ መላላስ ስላለው በዛ መካከል ውስጥ ደግሞ ሰይጣን የሚሰራው ነገር ስለማይታወቅ ብዙዎች ንጽሕና ላይቀጥሉ ስለሚችሉ ብዙ ወንዶች ካገቡ በኋላ ሴቶችን ከፊልም ሙያ ያስወጣሉ። ብዙዎቹን እዩ። ወይ ደግሞ ትዳራቸው ይፈርሳል፣ እምቢ ያሉትን ያፈነገጡትን ትዳራቸው ይፈርሳል፣ ወይ ደግሞ ታማኝነት ያፈርሳል። ይሄ ደግሞ አሁን አንተ እያደረግከው ያለው ነገር አብርሽ፣ እንደ ስራ ቆጥረው ነገር ግን ስራ አይደለም ዝሙት ነው። ይሄ በጣም ነው የሚያስጠላው። የምር ማለት እናንተም ታዳጊዎች ናቸው፣ እኛም ታዳጊዎች፣ ከእናንተ ስር የሚወጡት ትውልድ አሉ። ከእናንተ ሊማሩ የሚችሉት ነገር ሊኖር ይገባል። እንደው መማር ቢያቀታቸው እንደው ሊዝናኑበት የሚችሉት ነገር ሊኖር ይገባል። አሁን ላይ ደግሞ ማታ ደግሞ እንግዲህ የአብርሽና የሩታ ልጅ ጾታ ተብሎ ቡታጅራ የተከበረውን ነው እንግዲህ ፕሮግራሙን ዛሬ የተለቀቀው ማለት ነው። ድራማ በቃው፣ በፍጹም አያበቃም። እነሱ ፕሮግራማቸውን ጨርሰዋል። ሩታና አብርሽ ፕሮግራማቸውን ጨርሰዋል። ምክንያቱም ልትወልድ ስለሆነ ለቤተሰብ በደምብ ሳይሰረግ ምን ሳይል ምን ሳይል መውለድ የለም። ገባችሁ? ስለዚህ እነሱ ፕሮግራማቸውን ጨርሰዋል ግን ደግሞ ያስጠላል እዚህ ጋ ያለው ነገር እንዴ ሴት ልጅ ናት እሷም እረፍት ማድረግ ያስፈልጋታል እንደ አንድ ሳምንት ሰው ቀርቶት እንዴት ነው እኔ መጋረጃ ውስጥ እራሱ ተገልጦ ስራ እንዳትባል ነው የምሰጋው የምር እውነቱን ስነግራችሁ ማለት ነገሩኝ ካላችሁኝ መጋረጃ ውስጥ በቃ ድራማ እንድሰራ ካሜራ የሚደቀን ነው የሚመስለኝ ስለዚህ ይሄ ደግሞ በጣም ነው የሚያስጠላው። ምንም የዛሬ ገንዘብ ማግኘት ሳይሆን ማሰብ ያለብህ ነገር ልጅህ ሊጠይቅህ የሚችለውን ጥያቄ መመልስ የምችለውን ነገር ነው ማስቀመጥ ያለብህ እንጂ ምንም እንትን የለው። እኔ እውነት ለመናገር አብርሽን በጣም ከመጣ ጀምሮ መከታተላ ስለሆነ በዚህ ልክ ወጥቶ ይሄዳል የሚል ግምት አልነበረኝም። በጣም ድፍረት በጣም ድፍረት ነው። አሁን ላይ የበቃ እያበዛ የመጣው እና ደግሞ የሰዎች ሆይ ሆይታ የእኛ ምናምን የእኛ ምናምን እያሉ ሲክቡህ ወዳጆች እንዳይመስሉ በነገራችን ላይ ማለት ነው። አንተን ገደል የሚሰዱ አንተ ለአንተ የሚጠቅሙ አይደሉም። ጎበዝ ሂድበት የሚሉ ሀቅ አቁን ስነግር ማለት ነው። የሚወድ ሰው የሚቆጣ ስህተትህን የሚነግር ሰው ነው። ስለዚህ አብርሽ ወደ ልቦና ብትመለስ የተሻለ ነው። ገንዘብ አላፊ ጠፊ ነገር ነው። ድራማ በሚል ሰበብ ሰይጣን በመሀላችሁን እንደሚያስገባ አታውቀው። በቃለ ማለት እንዴ፣ ይቺ ሰው አብራ እየተላለፈ ብታፈቅረስ ምን ታቃለ? ይህስ ልብኮ እንደ ቱታ የተንጠለጠለ ነው ይባላል። ምን ልታረጉ ነው? መጨረሻ ላይ ያስጠላል። በእውነት ያስጠላል። ላይክ፣ ሰብስክራይብ አድርጉ ቤተሰብ። ሌላው ደግሞ ፅግሻ እንግዲህ ፅግሻ ዳኒ፣ ዛሬ ትናንትና ጽጌ ቤት እዛ ፕሮግራሙ ጋር ድርስ ስትል ነበረ ያቆመው። ዛሬ ደግሞ እንደምታዩት ጽጌ ቤቱን በጥብጣው ሯ እንዳርገው በአንድ ብሎ አድርገው። ግን ማለት ነው ከበጠበጥሻ ይቀር ይችን ሮቷን በጥፊ ብለሻ ቢሆን ጥሩ ነበረ፣ አንቺ ማነሽ ሜሪ የምትባዩ ደግሞ ሮቶ ማለት ነው። ድራማ እንደሆነ በደንብ እናውቃለን። ነገር ግን በጣም ነው የሚያስጠላው ንግግር። በቃ ጽጌ ልካሽ አይደለችም። ጀግና ሴት ናት። ጎበዝና ሰርታ የምትበላለ ሰዎች አርያ መሆን የምችል ልጅ ናት። ያለ እድሜዋ ትልቅ ደረጃ እየደረሰች ያለች ልጅ ናት። ስለዚህ ይቺ አመዳም በሜካፕ ተለቅለቅ አመድ ሆና የመጣች ሴትን ያኔ እንደ ትልቅ ቆጥረሽ ጽጌን ጽጋድቅሽ መናገር የለብሽም። የፈለግሽ ሁሉ ትናገር ትችያለሽ፣ ግን ርካሽ ትናንትም ማልሽ ዛሬም ማልሽ በጣም ያስጠላል። ምንም ድራማ ቢሆን ማለት ነው። እና ምንም አይነት ፕሮግራም የለም ይሄ ፕሮግራም ባይ ዘ ዌይ ማለት ነው። ይሄ ፕሮግራም የማስታወቂያ ፕሮግራም ከዳኒ ጋር የመጣለትን ማስታወቂያ ኖችን ልጅ ታሰርታው ድራማው እንዲቀጥል የተደረገው ማለት ነው። ለምን ታውቃላችሁ? ዳኒ ቤት ዳኒ ፌስቡክ ላይ የጽጌ ቪዲዮ ዛሬም ትናንትም ተፖስቷል። ፌስቡክ ላይ ማለት ነው የተጣላ ሰው እንዴት ነው የሚፖሳሰተው? እኛ ጸብናል እንዳልሆነ ዳኒም በጽጌ ጽጌ በዳኒ እንደማይደራደሩ በደንብ አውቃለሁ እኔ ምክንያቱም ዝም ብለው ትናንት የተገናኙ አይደሉም። ሚዲያ እንደዚህ አይደለም የሚያገናኛቸው አመዳም ሆኖ ልጅ ሆኖ ገና ጩጬ ሆኖ የሚተዋወቁ ዛሬ ብዙ ነገራቸውን፣ ችግራቸውን አብረው የቀረፉ ልጆች ናቸው። እንዲህ በቀላሉ የሚለያዩ ልጆች አይደሉም ቢለያዩ ቢለያዩ አምና አምና ሰ 2016 ላይ ከስድስት ወር በላይ ተለያይተው ነበር ትልቁን ቻናላቸውን የሸጡት ጊዜ ማለት የዛን ጊዜ ነበር ተለያይተው የሚቀሩት ግን እነሱ የሚለያዩ ልጆች ስላልሆኑ ነው ገባችሁ እና ለማንኛውም ማለት ነው ውድ ቤተሰቦች እነሱ አይለያዩም ድራማም ቢሆን ግን የሚታየው ነገር በተለይ ችሎቷ በቃ የምትናገራቸው ነገሮች በጣም ስለሚያስጠሉ ነው እንጂ ሙሳብ እንደሌለ እናቃለን። ግን ማለት ነው እዲህ ጽግፊያ እብደቷ ሙሉ ነገር አሁን ደስ ሚል እየተበሳጨች ራሱ ምታስቃ የምታዝናናኝ ነገር አላት። ፍትት ነው በቃ በራሱ አለም ማለት ነው። ውድ ቤተሰቦች ለማንኛውም ቀጣይ ምን ሊሆን ይችላል የሚለውን ተመልሰ አልቅሰ ትመጣል ብላለች። አዋ አልቅሶ ይመጣል። ዳኒ ያቃለሁኝ ካልታመሳጭ ከዚህ ቤትም እንደዚህ ነበረና ያን ወፍራም ሰው የመለሱን ታናሽ ወንድም ነው። ታላቅ ወንድም ያመጣሽ ጊዜ እንዴት እንደሆነ ወይታች ይችላል አለ ዳኒ። አሁንም እንደዚህ ይሆናል። ለማንኛውም እናያለን። ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። መልካም ጊዜ ቻውቻው